የሞተ የተነሳ በሶስተኛው ቀን ተነስቶ ስለኔና ስለናንተ፣ አሁን ደግሞ በአብ ቀኝ ሊታይልን ወደ ሰማይ የገባ በአባቱ ቀኝ ያለ ስለኔና ስለናንተ በአብ ቀኝ የተቀመጠ ሊቀ ካህን አለን። በሱ በማመን የዘላለም ሕይወት ታገኛላችሁ። ስለዚህ ዛሬ ይሄንን ድምጽ የምትሰሙ ሁላችሁ እንነግራችኋለን፣ ብቸኛ የመዳኛ መንገድ ኢየሱስ ነው። አምልጡ፣ ከሞት አምልጡ፣ ከፍርድ አምልጡ። ለማምለጥ ደግሞ አንድና አንድ ነው፣ በኢየሱስ ክርስቶስ በማመን ብቻ። ሌላ መንገድ የለም። መንገዶች ሁሉ ብዙዎች ሊሆኑ ይችላሉ፣ ሌሎቹ መንገዶች የዘላለም ህይወት አይሰጡም፣ የዘላለም ረፍት አይሰጡም። ረፍት ያለው ህይወት ያለው ከሞት በኋላ የዘላለም ህይወት የምናገኝበት መንገድ አንድና አንድ ነው በኢየሱስ ኢየሱስ ክርስቶስ በማመን ብቻ። ወዳጆቼ ሆይ ዛሬ ይህንን ድምፅ የምትሰሙ ልባችሁን ክፈቱ። በሮችን አንኳኳለሁ አለ ጌታ ኢየሱስ። ማንም ደጁን ቢከፍትልኝ ወደ እርሱ እገባለሁ አለ። እኛንም በር እንክፈትለት፣ ጌታ ኢየሱስ አዳኝ ነው፣ ሕይወት ነው ብሎ መቀበል። መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ወዳጆቼ የእግዚአብሔር ልጆች ለመሆን ስልጣን ለመቀበል ኢየሱስ ክርስቶስ ማመን ይጠበቅብናል። ሰላምን ትፈልጋለህ? ረፍትን ትፈልጋለህ? መንግስተ ሰማያት መግባት ትፈልጋላችሁ? ታቀደናችሁ ኤክሳብሪ ጽርቅ ተቀባዮች ሆን ትፈልጋላችሁ? እንግዲያውስ ነው በነጻ የህይወትን ውሃ እንድትጠጥ እንጋብዛችኋለን። ኢየሱስ እንዲህ አለ እውነተኛ የህይወት እንጀራ እኔ ነኝ፣ እኔን የሚበላ ለዘላለም አይራብም፣ ከኔ የሚጠጣ ዘላለም አይጠማም አለ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይመጣል። ታዲያ ኢየሱስ የሚመጣው እንደ ቀደመው መከራ ሊቀበል፣ የኃጢአትን ዋጋ ሊከፍል አይደለም። ኢየሱስ ባመኑት ሊቀረም፣ ባላመኑት ሊፈርድ በድጋሚ መ ተዘጋይ ተዘጋጅተ እንድሜ ወንድሜ ተዘጋጅተሻለ እህቴ ኢየሱስን አምና ጨርቃለ ያለስያ ዛሬን እንጠራችኋለን። ፍጠኑ፣ ወደ ኢየሱስ ኑ፣ ወደ ኢየሱስ ኢየሱስ ክርስቶስ ያድናል። እኔ አልፈርድባችሁም ማለ፣ ግን ደግሞ የሚፈርድባችሁን የሰማችሁትን ቃል ነው ይላል። ሰው ሁሉ ከፍርድ አመልጥም። ይህንን ከዚህ ፍርድ እንድታመልጡ ነው ይህንን ቃል የሚነገራችሁ ኢየሱስ ክርስቶስ ይወዳችኋል። በጣም ስለሚወዳችሁ እርሱ አምላክ ሳለ ጌታ ሳለ ፍጹም ሳለ ምንም እንደማያውቅ እንደ ተጣለ ሰው ሆኖ መጣ። የኔና የእናንተን ሥጋ ለብሶ መጣ። የኔና የእናንተ ሥጋ የለበሰው እኔና እናንተ አዳም ዘር የመጣ ነው ሥጋ ለባሾችን ለማዳን ነው። ግን ኢየሱስ ክርስቶስ አሁን በአብ ቀኝ ይገኛል። እሱም ስለ ኃጢአተኞች ይማልዳል። የሚማልድልን በመስቀል ላይ የሞተው ኢየሱስ ነው። ወንድሞች፣ እህቶች፣ አባቶችና እናቶች መስቀል ማለት የሞት መውጊያ ወይም ደግሞ የቅጣት ቦታ ማለት ነው። መስቀል ማለት ወንበዴዎች የሚሰቀሉበት ቦታ ነው። ወንበዴ ምስለመስቀል አደለም የምንሰብከው በመስቀል ላይ የሞተውን እግዚአብሔር ልጅ ኢየሱስ ነው። በመስቀል ላይ የሚሞተው እርሱ እርጉም ነው ይላል መጽሐፍ ቅዱስ። ስለ ኃጢአታችን ሲል ግን እርግማን ሆነልን። እሱ እርግማን ሆነውን ግን ለአንዴና ለመጨረሻ ቦተ ግን የመስቀሉ ጌታ በመስቀል ላይ የሞተው ጌታ በልባችን የለም። እኛ ምን ተርክላችሁ ሌላ ኢየሱስ አይደለም። ከቅዱስ ድንግል ማርያም የተወለደ ነው። ዮሐንስ የሰበከለት የእግሩ ማሰሪያ እንኳን የጫማ ማሰሪያ እንኳን ልፈታለት ያልተገባይ ከኔ የሚበልጥ ይመጣል ያለው፣ ደግሞም አብ የምወደው ልጅ ይህ ነው እርሱን እመኑት ያለው ቅዱስ ድንግል ማርያም በዮሐንስ ወንጌል ምዕራፍ ሁለቱ ላይ የሚላችሁን አድርጉ። የእግዚአብሔር ልጅ ኢየሱስ ነው። ይህ ጌታ በህይወታችን ባይገኝ ለዘላለም ዋቾች ነን። የሁላችሁ ወንድሞ ወንድሜ፣ እህቴ፣ አባትና እናቴ ልትሰሙት የሚገባቸው አንድ እውነት አለ። እኛ ምን ነግራችሁ ስለ ምድር ሀብትና ንብረት አይደለም። እርሱ በኃያል ትኩሳት ቀልጦ ይጠፋል።